የቀድሞ የህወሀት ቃል አቀባይና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የአብይ አህመድ አማካሪ ጌታቸው ረዳ አነጋጋሪነታቸው፣ አወዛጋቢነታቸው ዛሬም ቀጥሏል። ሆኖም ግን ከዚህ ቀደሙ ጌታቸው አነጋጋሪ አጀንዳዎችን ሲፈጥሩ አነጋጋሪ ግምት ሲያደርጉ ቢያንስ አምኖ የሚከተላቸው ህዝብ ነበርም። ከዚያም ባለፈ ሳይከተላቸው የሚደነቅባቸውም አይጠፋም ነበርም። ዛሬ ግን የጌታቸው አነጋጋሪነት የሚከተላቸውም የሚገረምባቸውም ሰው ስላለ ሳይሆን ምነው ቅሌ ያላቸው አላል ቃል በሚል ይመስላል የብልጽግናን ወንጌል ተጠምቀው የአብይ አማካሪ ከሆኑ በኋላ ቆሌያቸው የራቃቸው ጌታቸው አሁን ደግሞ ከአልጀዚራ ጋር ያደረጉት ቃለ መጠይቅ በብዙ አነጋጋሪ ሆኗል። መፋጠጥ በበዛበት በዚህ ቃለ መጠይቅ የአልጀዚራው መሀዲ ሀሰን ጌታቸውን ከአብይ ጋር የሚያፋጠጡ ጥያቄዎችን አንስቷል። አብይ እናቱ ሰባተኛው የኢትዮጵያ ንጉስ እንደሚሆን ራእይ አይታለች፣ የነገስኩትም በእናቴ ራእይ ነው በእግዚአብሔርም የተቀባው ነኝ ብሎ ያምናል እርስዎ በዚህ ያምናሉ ወይ በሚል ለቀረበላቸው የሚያቀርባቸው ጥያቄ እሱ እናቴ አንድ ቀን ንጉስ እንደምሆን ነግራኛለች፣ ይላል እኔ ግን በዚህ አላምንም ሲሉ የአብይን የተቀባይ ንጉስነት እምነት እንደማይቀበሉ ተናግረዋል። ሌላኛው አብይና ጌታቸው ያላቸው ግንኙነት አደጋ ውስጥ የሚከተው ጥያቄ አብይ በሰባት ዓመት ስልጣኑ ብቃቱ አስመስክሯል ወይ በሚል የቀረበው ሲሆን የሚመጣውን እቀበላለሁ በሚል ገና ብቃቱን አላስመሰከረም ብለዋል። ጌታቸው ይህን ቃለ ምልልስ አይቶ ብቃቱን ገና አላስመሰከረም፣ በዘር ማጥፋት ወንጀለኛ ሊሆን ይችላል ማለት ከሰማ አለቃው ከሰ ተራ ያባረኛል ብለው ያስባሉ ወይ ያቆዩታል? የተባሉት ጌታቸው እንደ እውነቱ ምን እንደሚፈጠር ግድ የለኝም ነገር ግን እነዚህን ነገሮች በይፋ መናገር የግድ ወደዚህ አይነት ውጤት ያመራል ብዬ አላምንም ሲሉ መልሰዋል። 2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የረጅም ጊዜ ግጭት በማስቆሙ የኖቤል የሰላም ሽልማት አሸነፈ። ዛሬ ግን በሁለቱ አገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት የሚል ጥያቄ ላይ መልስ እንዲሰጡ የተጠየቁት የአብይ አማካሪ እንደዚያ አላስቀምጣውም። ኢትዮጵያ የቀይ ባህር መዳረሻ አትፈልጋለች የሚለው ንግግር አሰብ የተባለውን መሬት ባለቤትነት ከመያዝ ጋር ይደባለቃል። እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም በሚል መልሰዋል። ይህም ወደ ጦርነት ይመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ ሲሉም አክለዋል። ወደ ጦርነት ከገቡ ግን አብይ የኖቤል ሽልማት እውን ሊቀሙ አይገባም የተባሉት ጌታቸው በትክክል ይገባል ሲሉ ሌላኛውን አብይን የሚያበሳጭ ንግግር አድርገዋል። በርካታ የትግራይ ተወላጆች እርሶን እንደ ከሃዲ ያዩታል። በሺዎች የሚቆጠሩ የትግራይ ሰዎች በእርሶ የጦርነት ጥሪ መሰረት ወደ ጦር ግንባር ሄደው ሞተዋል። ወጣት ተጋሩዎች በአስር ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ፣ ለጦርነቱ ሰለባ ለሆኑት አሁን ግን የእነሱን ስቃይ ያቀነባበረውን አብይ አህመድን በመቀላቀል እንደከዷቸው ለሚያስቡት ምን መልስ አለው የተባሉት የቀድሞ የህወሀት ቃል አቀባይ ጌታቸው ረዳ እዚህ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር፣ እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር አባላት ህዝቡ ክፉኛ መክዳታችን፣ ይህ እስከ መቃብር የምሸከመውና እኔም የዚያ ውድቀት አካል መሆኔን ነው ሲሉ ተደምጠዋል። ሆኖም አሁን ላይ ሌላ ታጣቂ ቡድን በአፋር በኩል አሰልፈው እነዚያን ወጣቶች እርስ በርሳቸው ሊያዋጓቸው እየጣሩ ነው። ትግራይንም በአብይ በኩል በመሆን ለሌላ ጦርነት እየጋበዟት ነው።ከዚህ ከዚህ ባለፈ በቀድሞ ጓዶቻቸው በቀል ተሞልተው ከብልጽግና በላይ በትግራይ እርምጃ ካልተወሰደ ጦርነት ካልተጀመረ እያሉ የሚጮሁት ጌታቸውና አብረዋቸው አብይን የተቀላቀሉ ጓዶቻቸው ናቸው ፍትሐዊ ለመሆን በቅርቡ 231 የቀድሞ የህወሀት መሪዎችንና አጋሮችን በሰው ማዘዋወር እገታ የወርቅና የጦር መሳሪያ ዝውውርን ጨምሮ የሚከስ ውስጣዊ የህወሀት ምርመራን አጋልጠዋል ነገር ግን ይህን ለማጋለጥ እስከ ቅርብ ጊዜ ጠብቀዋል በእነዚህ ወንጀሎች እርሱ እንዳልተሳተፉ እንዴት እናውቃለን? የተባሉት ጌታቸው በእውነት እኔ በወንጀሎቹ ውስጥ አልተሳተፍኩም ቢሉም ለምን አላጋለጧቸውም? የሚል ማፋጠጫም ቀርቦላቸዋል። ለምን እስከዚህ ዓመት ጠበቁ? የተባሉት ጌታቸው ህወሀት ውስጥ ሌላ ችግር ስለነበር ይህ ብዙ አስፈላጊ አልነበረም ሲሉ በዓለም አቀፍ ደረጃ ከባድ ተብሎ የሚጠራውን ወንጀል ለማቅለል ሞክረዋል። አንድ ነገር አለ። ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መማታት፣ መገዳደል አለ። ጦርነቱ ሲቆም ጸቡ በረድ ሲል መረጋጋት አለ ከመረጋጋት በኋላ በጦርነቱ ወቅት የነበረውን ትኩሳት ወይም የመሰዳደብና የመደባደብ መንፈስ አይኖርም በጸቡ ጊዜ ስትሰድበውና ስትደበድበው የነበረውን ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም አትሰዳደብም አትወነጃጀልም በህወሀትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጅቷል በስምምነቱ መሰረት ጸባጫሪና መወነጃጀል እንዳይኖር ተብሏል ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደኋላ ተመልሶ መሳደብ አይችልም ምክንያቱም ስምምነቱ አለ ጋዜጠኛው አቶ ጌታቸው በጦርነት ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ አትደግመው? ከጦርነቱ በኋላ እኮ እርቅ ሆነ። ሰላም ከፈለግን ስምምነቱን ማክበር አለብን እኮ እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም። ወደ ጦርነት ለመመለስ ካልፈለግም በቀር መጣራት ያለበት ወንጀል ጉዳይ ቢኖር እንኳን በህጋዊ ተቋም ይጣራል እንጂ የስምምነት ሰነዱ ፈራሚ የሆነና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለ መጠይቅ በመሳደብ አይደለም በማለት ጌታቸው ረዳ ሀሳቡን ሰጥቷል። በብሔራዊ ምርጫ ቦርድ ከ ህጋዊ የፖለቲካ ፓርቲነት የተሰረዘው ህወሀት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሀት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሀትን በህገወጥ መንገድ የማገድ እና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሀት ከህዳር 8 ቀን 2018 ዓ ም ከህዳር 13 ቀን 2018 ዓመተ ምህረት የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 ቀን 2016 ዓመተ ምህረት 14ተኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወቃል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሀት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ተኛው የህወሀት ጠቅላላ ጉባኤ ላይ ለተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሀት 14ተኛ ጉባኤ አወዛጋቢ እንደነበር ይታወሳል አለም ጉባኤው በህወሀት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበርም። የህወሀት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ለገሰ ቱሉ የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነት የሚጥስ ነው ማለታቸው አይዘነጋም። አስራ አራተኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ አስራ ሰባት የማዕከላዊ ኮሚቴ አባላት የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብ ብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሀት ከህጋዊ ፓርቲነት ምዝገባም ተሰርዟል። ከትግራይ ኃይሎች ተነጥለው የወጡና በተለምዶ ሐራ መሬት ወይም ነጻ መሬት ተብለው የሚጠሩ ታጣቂዎች በህወሀት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ባለው የፌዴራል መንግስቱ ነው ሲል ህወሀት መክሰሱ አይዘነጋም። የህወሀት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች በነጻ መሬት ታጣቂዎችና በፌዴራል መንግስቱ ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ምት 2018 ዓ ም ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሀት ገልጿል። ከፕሪቶሪያው ስምምነት በኋላ ህዋሃት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸው ይታወሳል። ዶክተር ደብረጽዮን ስብሰባውን ረግጠው ወጥተዋል። በፓርቲው ከፍተኛ አመራሮች መካከል የተፈጠረ ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሀት ቃል አቀባይ ሀሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ አስራ አራተኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞ የትግራይ ክልል የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የአገር ክህደት ፈጽሟል ሲል ህወሀት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ለአንድነት ውይይት ተደርጓል ብለዋል ቃል አቀባዩ። የደብረ ጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብተው የቆዩት አቶ ጌታቸው ከሁለት ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ መጋቢት 2017 ዓ ም ላይ ስልጣናቸውን ምክትላቸው ሌተናል ጀነራል ታደሰ ወረደ አስረክበዋል። በተጨማሪም አቶ ጌታቸው ከበርካታ የህወሀት ከፍተኛ አመራሮችና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ነው። ያልተመለሰው የተፈናቃዮቹ ጥያቄ ከምዕራብ ትግራይ የተፈናቀሉ ወደ አንድ ሚሊዮን የሚጠጉ ሰዎች ለአምስት ዓመታት በመጠለያ ለመኖር ተገደዋል። ያለ ሰብአዊ እርዳታ በችግር ላይ መሆናቸውን በመግለጽ ወደ ቀያቸው ለመመለስ የሚጠይቅ ሰላማዊ ሰልፍ ማድረጋቸውም ይታወሳል። ስምምነት መሰረት ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። ሆኖም ግን የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስትም ለተፈናቃዮች አለመመለስ እንዲሁም ለፕሪቶሪያ ስምምነት አለመከበር አንዳቸው ሌላቸውን ተጠያቂ ሲያደርጉ ቆይተዋል። ህወሀት በምዕራብ ትግራይ ያሉ ታጣቂዎች እንዲሁም አዲስ ሰፋሪዎች እንዲወጡና የራሱን አስተዳደራዊ መዋቅር እንዲዘረጋ ጠየቋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው አለመመለስ ህወሀትን ተጠያቂ አድርገው በትግራይ ትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይም መመለስ አለበት። ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት ተናግረዋል። የህወሀት ቃል አቀባይ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው። መማረራቸው እውነት ነው። እየኖሩበት ያለው ሰቆቃ ግልጽ ነው። ጭፍጨፋ ተፈጽሞባቸው ከቤት ንብረታቸው የተፈናቀሉ ናቸው። ያፈናቀሏቸው ሰዎች አሁንም እዚያው ናቸው ሲሉ ለቢቢሲ ትግረኛ ምላሽ ሰጥተዋል። በሺዎች የሚቆጠሩ ተፈና ዎች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረዋል። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ ከቢቢሲ ትግረኛ ጋር ባደረጉት ቆይታ ተፈናቃዮችን ለማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን አስምረውበታል። ቅድሚያ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የእኛ የሚሆነው ህዝቡ በመሬቱ ላይ ሲኖርበት ነው፣ ህዝቡ እዚያ ከሌለ ቦታው የእኛ አይደለም፣ በማለት አስተያየታቸውን ሰጥተዋል። ከኤርትራ ጋር ግንኙነት አለ፣ ህወሃት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ ማሰማት ከጀመረ ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል ሆኖም በፓርቲም በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሀት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህንን ክስ ህወሀትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስትር ኤርትራና ህወሀት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ያለፈው መስከረም ወር ላይ ከሷል። ጠቅላይ ሚኒስትር አብይም ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው እነሱ ወይም ህወሀት ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለህዝብ ተወካዮች ምክር ቤት ማቅረባቸው አይዘነጋም። የህወሀት ቃል አቀባይ በሰጡት ምላሽ ከሻቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም። እኛ እያለን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው። ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል በማለት የዘገበው ቢቢሲ ነው። ውድ የአር ቲ ኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ቸር ተመኘንም።